ልጆቹ ያድጉና ማለት ነው ጋይስ፣ ልጆቹ ልጆቹ ያድጉና ልጆቹ ቋንቋ ተምረው አማርኛ ለምደው የሄደው እንትን ላይ ቀጠሮ ላይ ያስተረጉንላቸዋል። ልጆቹ ምንድን ነው ያለው አልገባኝም ሲል ልጁ ይናገራል። ማማ እንደዚህ ነው ያሉ ሲያሉ ወይም ደግሞ ልጆቹ አድገው ልጆቹ እንግዲህ የሆነ ቦታ ተወልደው መንገዱን ከእናታቸው ጋር ነው ዚ ይመጡት ከዛ እነሱ ቋንቋ አሪፍ አደለም ይሄ እንዴ ሶፊ፣ ምን ነው ይሄን ያህል ደንዝዘን፣ አስር ዓመት እዚህ ቁጭ ስንል በደንብ ነው እንጂ ቋንቋውን አቀላጥፈን መናገር ያለብን። አሁን ይረዳኛል። ማማ እንዲህ ነው የሚሉሽ ይለኛል። ኧረ እንዲህ በላቸው ብለዋል። ሶፊ፣ ስለ ሰአታሹ ምንድን ነው ማሾፉ? የእውነቴን እኮ ነው የሚሉሽ። ሶፊ ግን ይሄ ተገቢ አይደለም። እነ ይሄ እኮ ጥሩ አይደለም ሶፊ። ኧረ እኔ አሜንን ይዤ ነው የሚሄደው። ጥሩ አይደለም እሱ በደንብ ነው የሚነግረኝ። ለእነሱም በደንብ ይነግራቸዋል። የሁዴን ማለት ነው። ሌላ አስተርጓሚ እንዲሁም ስለማይመቸኝ እኔ አሜንን ነው ይዤ የምሄደው። አሜን እንዲህ ነው የምትላቸው፣ የሁዴን እንዲህ ይበላቸው ነው ምለው፣ በቃ እኔ የምፈልገውን ነገር ይላቸዋል። አስራ አንድ ዓመት ተቀምጦ ስራ ተመዝግቦ መናገር ስለማይችል ብቻ በቃ መስራት፣ ሁሉም ቦታ ያገሉታል። ምክንያቱም በምን ይግባባል?

ደስ ይለኛል ከሱ ጋር ሄጄ እንደ ዶር ሜቸር ነው ይዞ የሚሄደው በቃ ማልፈልገውን ነገርም አሁን ኪንደር ጋደን ለሬያን ምናምን የሆነ ችግር ካለ አሜን የፈለግኩትን ነው የሚያወራልኝ በቃ የሆዴ ገብቶሻል ልልሽ የፈለግኩት ለምሳሌ ሌላ አስተርጓሚ ከሆነ እንደዚህ ያር አይባልም፣ ተይ፣ እንደ ያር እንደዚህማ መሆን የለበትም ሲል አሜንን ግን እንዲበላቸው ካልኩት ያልኩትን ነው የሚላቸው። ዋው! እኔ በህይወቴ በህይወቴ አስተርጓሚ ሁሉም እኔ የማቃቸው ሰዎች ነጮች ይረዷቸዋል። አንድ ቀን ነጭ ረድቶኛ አያውቅም በህይወቴ አስተርጓሚ ይጨረቅ ማሉድ እኔ ሰው በቃ አልችልም የሚባል ነገር በህይወቴ አሉ አልችልም የሚባል ነገር በጣም ያመኛል። እኔ እናቴ ተሞስ ምን አይነት ሰው ነው የመሰለ ሶፍ በጣም ነው የምወደው። መማር ማወቅ ያለኝ ላይ በቃ መጨመር በደንብ በጣም ነው የምወደው እና መጀመሪያ እንኳን እዚህ ሀገር ቋንቋ አልተማርኩም። ነው እኔ የተማርኩት በምንድን ነው? በዩቱብ ነው የተማርኩት። ኳስ ቦታ ነው የተማርኩት ኳስ ቦታ ከጀርመኖች ጋር ስጫወት ነው። ከእነሱ ጋር ነው አሁን ጓደኝነት ፈጠርኩኝ ምናም ምናምንብቻነውራ ከዛ ተማርኩኝ ከዛ በኋላ ምንድን ያደረኩትኝ ኔ እንደሱ ሶስት ወር ነው የተማርኩት። ሶስት ወር ተምሬ ምንድን የጀመርኩት ከሰዎች ጋር መግባባት ከጀርመኖች ጋር ብቻ ኮንታክት፣ ከሌሎች ጋር በቃ የኔን ቋንቋ ከሚያወሩ ሰዎች ጋር ሳይሆን ምውለው ጀርመንኛ ከሚያወሩ ሰዎች ጋር ነው ምውለው። ከዛ በኋላ ምን ሆንኩኝ? በደንብ በደንብ አድርጌ ማውራት ስጀምር ምን አደረኩኝ? ከዛ አውስ እንትን መማር አለብኝ። ሙያ ብዩታ እንትን አለ ያኔ ታውቂያለሽ። የሚሰራው ፀጉር በጣም ፕሮፌሽናል ሰራተኛ ነኝ። ከተቀላ ደግሞ ስኪን ኬሩን አውስ ቢልዲንግ ማድረግ ፈለኩኝ፣ መማር ፈለኩ። ምክንያቱ አብሬ መስራት ስለምፈልግ ማለት ነው። ከዛ ምንድን ያደረኩት ከፍዬ ነው ቤአይንስ የተፈተንኩት። አውስ ቢልዲንግ ልታረጊ እንግዲህ ቤአይንስ ተፈትነሽ ካለፍሽ ነው እዚህ ሀገር ሞያ መማር መስሽኝ። ኦኬ የሶስት ወር ትምህርት ብቻ ነው የተማርኩትኝ። ከዛ በኋላ በአይስ ራሴ ከፍዬ ተፈተም አለፍኩ። እኔም እንደዛ ነው ወዲያውኑ፣ ምንድነው ስለ ስኪን ኬር ከዛ እሱን ተምሬ የጨረስኩኝ ምናምን ነገር ብቻ በቃ። አሁን በፊት በፊት የዛኔ እኔ ጀርመን አገር ስመጣ ያስተረጉምልኝ ሰዎች ያውቃሉ ብዬ ለካ እነሱ አስተርጉመውልኝ ነበር። አሁን እኔ ያስተረጉምላቸዋለሁ። አሁን እራሱ በደንብ እንትኑን አያውቁትም፣ በደንብ ፈትፈተው አያውቁትም። ከሁሎች እንትኑ ነው ማሪ ማርዬማ እንዴ ፕራውድ ኦፍ ዩ በጣም ጎበዝ ነሽ እኮ እምረሽ ያኒ የምትፈልጊውን ሞያ የራስሽ ድሮም ፍላጎት የነበረሽ እውነት በጣም ጎበዝ ነሽ አንቺም ሲንግል ማም ሆነሽ ያንን ፈተና አልፈሽ ተምረሽ፣ እኔ እውነት በራሴ በጣም ነው ምኮረው፣ በጣም ነው የማደንቀው። ምክንያቱም ማንም እንዳደንቀኝ አልፈልግም። እኔ በራሴ ደስተኛ ነኝ። አሁን ላይ እግዚአብሔር ይመስገን እላለሁ፣ በጣም ጎበዝ ነኝ እላለሁ። የዛ ነኝ፣ በጣም ብዙ መከራ ሳልፈው ያለው ገባችሁ? ሲንግል ማማሯችሁ ልጅ ኖሯችሁ ትምህርት ተምራችሁ እንዴ! አሁን ይሄው ልጆቼ እዛ ጋር ከሰው ጋር ይጫወታሉ፣ እኔ ደግሞ እዚህ ጋር ካፌ እየጠጣሁ ገባችሁ? ለዛሬ ለዚህ ነገር በጣም ብዙ መከራ ሳልፈው ያለው እላችሁ ና። በጣም ብዙ አይነት መንገድ አለ ተምራችሁ ይሄን ሁላ ነገር እንትን የምትሉበት የምታልፉበት ማለት ፈልጌ። ዛሬ በጣም ደስተኛ ነኝ በእኔ ላይ እኔ መንግስት መንግስት ጋር ወረቀት ካስገባው ከድክ እንዳንቺ ነው መሆኑ ፈልገው ሁለት ልጆች አሉ ከበታ የስራ ማስታወቂያ ነው፣ እንደዚህ ቦታ ሂድና ስራ፣ እንደዚህ ቦታ ሂድና ስራ ምክንያቱም አስራ አምስት የሆነ ሙያማ ትሰጪኛለሽ ማርዬ ማር የምል ኧረ አስተምርሻለሁ እኔ እኮ ተቀልሻል አይላሽ እና እንትን አይብራው አይላሽ እኔ አሰልጥኝሽ ሰርተፍኬ ሰጥችሽ በእኔ ሰርተፍኬ መስራት ትችል በምሰጥ እፈልጋለሁ ከመጣሽ ወደ ፍራንክፎርት ሲሪየስ እመጣለሁ እግዚአብሔር እንደውም በተለያዩ ሰዎች አስተምራለሁ ሲንግል ማሞችን መርዳት እፈልጋለሁ። በጣም አው ሁሉ እንደዚህ ቀለል ያለ ስራ ከዛ ጥፍር ይማራሉ። ቀስ ብሎ ደሞ ከዛ በኋላ የራሳቸውን ስራ መስራት ይችላሉ። እዚህ ሀገር ብዙ አፖርቹኒቲዎች አሉ ስራ የሚሰሩባቸው መዛ ነው። እኔ ማነቃቃት ሚፈልገው በአሁኑ ሰዓት ደግሞ እንደዚህ አይነት ነገር መማር ይሻላል አይደለ? እናንተ እኔ አንድ ምክር ልምከራቸው አይላሽ ከተማራችሁ እና አይ ብሮ ይሄንን ከተማራችሁ በቤታችሁ ቁጭ ብላችሁ ማለት ነው። አንድ ክፍል ቤት ውስጥ እነት ታደርጋላችሁ። ይሄ ሊገ ሊገ ምንድነው መተኛ ይሄ የማሳጀንት ነው። ይሄ እሱም ገዝታችሁ መብራት አድርጋችሁ የምትገዙበትን ካምፓኒ ያሳያችኋለሁ። ከዛ በኋላ ቤታችሁ መስራት ትችላላችሁ። እናንተ አሁን እኔ ጋር መጥተው ሰው ሲሰራ መቶ ሀያ ዩሮ ነው የሚከፍለው እናንተ በስልሳ ዩሮ ብሰሩ እናንተ ትጠቀማላችሁ። ገባች በቤታችሁ ቁጭ ብላችሁ ማለት ነው። ብር እንት ማለት ትችላላችሁ። አሁን በቅርቡ ፍራንክፈርት ተገባለው ለብዙ ሲንግል ማሞች የስራ እድል እፈጥርላቸዋለሁ። ወዶች አነቃቂ የሚባለው ኢትዮጵያ ውስጥ ያለው ብሮ ምናምን እንደሚሉ አይደለም። እኛ የምናነቃቃቂ እኛ በተግባር ነው። እሱ በሮ ቁርስ በልታል፣ ቁርሱ እየረላሱ ከዛ ገባቸው። ቤት ውስጥ ቁጭ የምትሉትን ምን ታደርጋላችሁ? በእንትን ልጅ የምትጠብቅ ልጅ የምትከፍሉበት ቢያንስ አንድ ሁለት ሰው ብትሰሩ መቶ ሀያ ይሯላችሁ ማለት ነው ቅናሽ ስለምሰሩ ጉበዝ ከሆናችሁ ሁን ማኛው አለፉት በሚቀጥለው አንድ ስ ያስረዳቸው። ፍራንክፈርት ስገባ አንድ ቃል ምገባ አንድ ስድስት ሰው እንትን እላለሁ። ከዛ በኋላ ሶፊ፣ አንቺ አለሽበት አንደኛዋ እኔ ነኝ ኦፍኮርስ። ከዛ አንድ አምስት ደግሞ ሲንግል ማመጨምርና ከዛ ደስ ይለኛል። በቃ ሳያችሁ ህይወታችሁ ተቀይሮ ምናምን ነገር

በቀላሉ ሊሰሩበት የሚችሉበት ብዙ አይነት ስራ አለ፣ ብዙ አይነት ሙያ። በዛ ደረጃ ማሰብ መቻል አለብን በማለት ነው። እናመሰግናለን። እሁድን በዚህ እያሳለፍን ነው። ባላችሁበት ደግሞ የራሳችሁን እሁድ አሳልፉ ነው። የራሳችሁ እሁድ አሳልፉ ነው። አይ በቃ ሌላው ደግሞ በቃ በዚህ ስለራሱ ደግሞ ያስቡ። መጎበዝ አለበት። የምታውቁ አውቃቸዋል። በራሳችሁ ሆቢ ሁላችሁም ሞክሩ። እኛ አሁን እየተናገርን ያለ ነው፣ ግራ ለገባቸው ቤት ውስጥ እንትን ላሉ ስለጨነቃቸው አልችልም አትበሉ። በቃ አልችልም አትበሉ ነው። የማይቻል ነገር የለም ከሰው ጋር በመዋል ከሰው ጋር በመታወቅ ከሌላ ዜጋ ጋር በማውራት ቋንቋ ይለመዳል። ስራ በመስራት ሁልጊዜ ቋንቋ ይለመዳል። ግን አንድ ፊርማ ውስጥ ተቀጥራችሁ ወገባችሁን አትስበሩ። ውሸክም ስራ አጥበሩ። ከሮቦት ጋር አትስ ማስተሳሰብ ከሮቦት ጋር ኦንላይን አልችልም፣ ሎግስ የኔ ቆንጆ ኦንላይን አልችልም። ግን እንትን ነው ምናልባት ላይቭ ላይ አንድ ሰው ሳስተምር ላይቭ ላይ አስተላልፍላችኋለሁ ቢያንስ ትንሽ እንኳን እንትኑን ትወስዳለች እንትኑን አይቻልም ስለዚህ እንጂ ወደ ፍራንክፈርት እናመጣታለን ቃል ገብተናቸዋለን ስድስት ሲንግል ማም ኦኬ አሁን አንዳንድ አለች ሶፊያ አለች አምስታችሁ ዕጣ ይወጣና በዕጣ ነው እንግዲህ እንትን የምትለው ሲንግል ማም ብቻ ነው በቃ ጋይስ ደህና ዋሉ። በጣም ነው የምወዳችሁ ሁላችሁ። መልካም ቀን ኦኬ። ማርዬ ቻው ቻው። ቤተሰቦች መልካም ቀን፣ መልካም ሰንበት ይሆንላችሁ እያቸው እና ቻው በላቸው ባላችሁበት ሰላም መልካም ሰንበት መልካም ጊዜ የሆነላችሁ። አልችልም የሚባል ነገር አውጡ ከዚህ ከውስጣችሁ። ዶይችላንድ ስፍራይላንድ የምትፈልጉትን ማድረግ ትችላላችሁ። የነፃነት ሀገር ነው። መማር መስራት የሚቻልበት ሀገር ነው። ጉልበታችሁን ሳታወጡ ጭንቅላታችሁን ተጠቅማችሁ የምትሰሩበትን ነገር አመቻችሁ። ለማለት ያህል ነው። እንወዳችኋለን። ሮስፔክት ላብ በጣም ነው የምንወዳችሁ። መልካም ቀን የሆነላችሁ መልካም ሰንበት።